እስከሚያልቅ ድረስ እኮ ይደገፋል። አንድ ቡድን ዋንጫ እስከሚበላ ድረስ ይደገፋል። እነዚህ ልጆች መሃል ላይ ያሉ ልጆች ናቸው። እንቅፋት አትሆኑ ለልጆቹ ይደጉበት። ዓይናችን ስር ገና ብቅ ብቅ ያሉ ጸጌ ሬዳዎች ናቸው። የጀመሩትን ለፍጻሜ ያድርሱ። እኔ እንደኔ እንደኔ ሀይሚ ጀግና ናት። ምክንያቱም ልክ የጣይቱ ቡጥል ደምን ያላት ትናንትና ስትወገር ስትሰደብ ነበረ። እሷ ግን ስትመጣ አንገቷን ቀን አድርጋ ነው የምትመጣ። እዩት፣ ይህ የእናቱ ጀግና ነው። እሱ ህልሙን ከማሳካት ወደ ውኋላ የለውም። ተሰድብ ያለው ብሎ ማንገቱን አይደፋም። ህልሙን ያሳካ ጀግና ወንድ ነው። ለምንድን ነው ልጆቹን የምትኮረኩሙት? ዛሬም ትነሳላቸው አንዱ ገስት ላይ የእነሱ ፎቶ ይዘቀዘቃል፣ ነገ ደግሞ አንደኛዋ ትዘቀዘቃለች። እስቲ ቲክታኩን መልካም ስራ ስሩበት። የወደቀ አረብ ሀገር ላይ ስራ የፈታች ኢትዮጵያዊ ትኖራለች። የት ነሽ የሀገሬ ልጅ ተባባሉበት። በየስር ቤቱ ያሉትን ተፈላለጉበት፣ ተረዳዱበት፣ ተዋደዱበት፣ ፍቅርን ዝሩበት። በየገቱ ላይ ቁጭ ብላችሁ የማይሆንን ነገር አትዝቡበት። ኢትዮጵያዊነት ይህ አይደለም። ሰው ሀገር ስትሆኑ ያ ሀገራችሁ ላይ እናትና አባት ቤት የያዛችሁትን ፍቅር እዚህ ጋር መታችሁ ደግሞ ስበኩበት፣ ተምሩበት፣ ተያይዛችሁ እጅ ለእጅ ደጉበት። ብዙ ማደግ ያለበት ህብረተሰብ ስላለ፣ ለምን እዛ ጋኛ ምስኪን ቤተሰብ ስላለ ነው፣ ስደት ላይ የወጣ ነው። ዛሬ እዚህ ጋር መተን ግን ምንባል አይደለም። እዚህ ጋር ትመጣላችሁ፣ ቡርኬ እንዲያለ ነገ ይከረበታል። እዚህ ጋር ትወጣላችሁ ሀይሚ እንዲያለች ይከረበታል። ትናንት በምን አማርኛ ነው? እስቲ ሀይሚ ልትከረበት የቻለ ምን ተናገረችው? ኦዲየንስ ለጠየቃት ጥያቄ መልስ ይዛን የመጣ እኔ የምላችሁ ማለት ነው ይሄ ነገር እስከሚያበቃ ድረስ መልካም ልብ እኖራችሁ። እነሱን ስትደግፉ የነበራችሁ ኦዲንሶች እናንተን እኔ አይደለም የምናገረው በመጥፎ ቆንላሊት ነው ስትደግፉ ያላችሁት አሁንም ወደፊትም እየደገፋችኋቸው ሄዱ። በሚሰሩት ስራ እየተጎዱ ያሉ እህቶች፣ አረብ ሀገር ላይ ያሉ እህቶች ፈጣሪ የፈጣሪ ሰላም ከናንተ ጋር ይሁን። ነገሮችን አስተካክለው እንደ በፊት ውስጥ ሲመጡ ድረስ በትግስትና እና በጥሞና ጠብቋቸው። የፈጣሪ ሰላም ከሁላችሁም ጋር ይሁን። ስለተከታተላችሁኝ እጅግ አድርጌ ያመሰግናለው። ተባረኩልኝ። ያመሰግናለሁ

እኔ ግን አንድ ጥያቄ አለኝ። ማታ 12 ሺ ኮመንት ሳነብ ጨጎራ ሲላጥ ነው ያየሁት። ደስ የሚለው ግን አይ የሚቆንጆ አትሰማም አታነብም፣ አታየውም ሜንሽን ስለአደረጋቸው ብቻ ነው ማታ የተናገረቻቸው። እና ምንድን ነው እኔ የምለው ለመሆኑ የሚለቀቀው ቪዲዮ እየገባቸው ነው የሚኮምቱት ወይስ ጥላቻ የግል ጥላቻ አላቸው? እኔ የወሰንኩት ቪዲዮ ፍጹም እንደዚህ የሚያናገር አይደለም። እነዚህ ልጆች ዩቱበር ናቸው። ዩቱበር ማለት ደግሞ ቪዲዮ ሰርቶ ነው የሚለቀው። በሱ ነው እንግዲህ ገቢው የሚያገኘው። ቆይ እነዚህ ልጆች በሰሩ ቁጥር ተሳድባችሁ ገልብጣችሁ ምን ብላችሁ ነው እስከ ዩቱብ ዓለም እንዲጠፉ ነው የፈለጋችሁት? የፈለገው ቢሆን ግን ደስ የሚለው ሃይሜ ቆንጆ እንኳን ልትሰበር ብሩኬም ቢሆን እንኳን ሊሰበር ጭራሽ ቦታም አይሰጡንም። ለሁላችንም እኛ ለምንሰጠው ኮሜንት አይሰጡንም እነሱ ወደ ፊት ስራቸውን ብቻ ነው የሚሰሩት። ግን አንድ ያልገባኝ ነገር እስቲ አሁን ይሄ አንድ ወር የተጀመረው ቪዲዮ ምን የሚያሳድብ ነገር አለ? ውስጡን እንየው ካልን ምንም እኮ ብሩኬ ፍራንክ ሰራ፣ ሃይሜ ቅርታ አልቀበልም አለች። እሷ ይቅርታ አልቀበልም ስትል ነገሩ ሰፋ፣ የሰፋው ደግሞ ለስራ ነው። በቃ እውነት ሃይሜ ቅር ስላላለች እኮ አይደለም። እንዴት ነው የማይገባቸው? አሁን ለምሳሌ ዳኔ ወዳት አለሁ ሲል የምሬ ኦዲየንስ ልጁ የወደዳት መስሏቸው ነው የሚናገሩ ዳኒም እኮ ስራ ነው የሚሰራው። ሃይሜ ነው የወዳት አለው የሚለው ወዷት አይደለም። እና እንደው ስታስቡት ብሩኬን ያውቀዋል፣ እዛ ይተዋወቃሉ። አንድ ዩቱበር ናቸው፣ ጓደኛው ናት የሃይሜ። በሚዲያ ወጥቶ አፈቅራታለው የሚል ይመስላችኋል እንዴ? ልጁም እኮ ማሰቢያ ጭንቅላት አለው እንዴ። እንዴት ነው እንደዚህ የምትሉት? እሱም ስራ ነው የሚሰራው። እና አምናችሁ ነው ይሁን ሁሉ ወይ የማይገባችሁ እንደሆነ ቪዲዮ አይገባል ከሆነ ራሴንም ጭምር እናቁ ካልሆነ ዳኒ እንኳን የተሰጠውን ገጸባሪ መጫወት አልቻለም እኮ። ማለት እንደ ቀልድ ስለሚያወጣው ቃሉን እውነት ማድረግ እንኳን አልቻለም። ገጸባሩን አልተጫወተውም እንጂ። እንዴት ነው አሁን ሰው ያለች አራት ዓመት ገልፍሬንዱ ብሩኬን ያጠዋል? እንዴት ነው አሁን እኔ ያፈቅራታለሁ ብሎ እንደዚህ ብር አከረዩ ሲል የእውነት መስሏቸው ነው? ይሄ ሁሉ ይሳደቡት፣ ይሄ ሁሉ ሃይሜ ዳኒ ጋይደች የሚሉት ነው። ቪዲዮም ማይገባን ከሆነ እንቶ አኒ እንውጣ ይቅርብን። ይገባን ከሆነ ስራውን አቁሙ ብለናል። አላቆምም ካሉ እንከተላቸው። እናንተ ሞኝናችሁ ልበል ወይስ የማሰብ ችግር አለብን? ሃይሜ እንዴት ነው አሁን በዚች በተሰራችሁ ፍራንክ ተናዳ ዳኒ ልትወደው ነው ብላችሁ ካሰባችሁ በቃ በፍጹም ቪዲዮ ማየት አንችልምና እንውጣ። እውነት ፎሎወራቸው ማንሆን እንደዚህ የምናስብ ከሆነ እሷ ስንት ዋጋ የከፈለችበት የምትወደው ልጅ ብሩኬም የሚወዳት ልጅ፣ በጣም የሚፈቃቀሩ ልጅ እሺ፣ የሚፈቃቀሩም ልትወ በጣም የሚዋደዱ ልጆች። በጣም አሪፍ ቅንትን ናቸው። ኮፓፕ አርገው ነው የሚሰሩት። እንዲህ በቀላሉ ጥላላቸው የምትሄድ መስሏቸው ነው። እንዴት ነው ብልጥ ኮናት ስማርት ኮናት እንኳ ፕራንክ አይደለም ልንገራችሁና በአይኗ ብታይ ብሩኬን አትተወን። በቃ ይቁረጥላችሁ። በአይኗ ብታይ ለምን? ጥሩ ልጅ ነው፣ ታውቀዋለች፣ አያደርግም፣ ታከብረዋለች በጣም። አትተወን በቃ በግልጽ ልንገራችሁ፣ የእሷ መስለት እስከዛ ድረስ ይደርሳል። እንኳንስ በፕራንክ ልትጣላው ብሩኬን ቢሆን እንደዛ ነው። የእሷን ምንነት ስለሚያውቅ ነው ያንን ፕራንክ የሰራው። በእርግጥ ለስራ ብሎ ነው የረዘመው። ስለዚህ እነዚህ ልጆች እንተዋቸውን የሳስበው በጣም በጣም ብዙ ከእድሜያቸው በላይ የማይጠበቅ ጠላት እንዳላቸው ነው ያወቅኩትና፣ ፈጣሪ በዙሪያቸው ይጠብቃቸው። ማታ ግን በደንብ በደንብ ከስሩ እንድንማር አስተምራናለች። የዛሬ ዓመት ያረኩት ጫማ ዛሬ አሁንም ስትል ስለ ጫማ የማያወራቸው የመሰላቸዋሉ ምን እንደማይገባቸው ሰው በየእለቱ አእምሮ እያደገ ይሄዳል። አስተሳሰቡ እያደገ ይሄዳል። ሲያስብ እድሜው ሲጨምር ሲያድግ አመለካከቱም ከፍ እያለ ይሄዳል ነው ያለቻችሁ። ድሮስ ጫማ ቀይረሻል ያሉ ሰዎቻችን በጣም ነው የገረመኝ። እንደዚህ አይነት ፎሎወርስ ነው እንደዚህ መሀል ውስጥ ገብቶ የሚሳደበው። ዛሬና ነገ የዛሬ ዓመት ለምሳሌ አሁን እናንተ እዚህ ያላችሁ ወጣቶች ሃይስኩል ሆናችሁ ዩኒቨርሲቲ ገብታችሁ ስራ ዓለም ላይ ሆናችሁ ሜንታላችሁ እያደገ እያደገ እያደገ ነው የሚሄዱ። ሜንታል ሲያድግ ደግሞ አስተሳሰብ እየጨመረ ፍላጎታችን ከፍ እያለ፣ ምርጫችን ከፍ እያለ ነው የሚሄደው አይደል? ስለዚህ እንዴት ነው እዛ ቦታ ላይ ነገረቻችሁ፣ በአላህ እንዴት እዛ ቦታ ላይ ትጠብቁኛላችሁ አለች። እኳ በቃ መማር ካለባችሁ ልክ ናት እኮ ሃይስኩል ሆና ና አሁን ዛሬ የኮሌጅ ተማሪ ሆና እኩል አታስብም። ሁሉ ነገር ታገናዝባለች። ከአካባቢዋ፣ ከትምህርቱ፣ ከህብረተሰቡ እየወሰደች ታድጋለች። በቃ ይሄ ነው መለወጥ። አለ አስተሳሰብ ይለወጣል። እኔም በጣም ስማርት ናት እኮ ሃይሜ። አደርሱባትም አደርሱባትም በምትናገሩት ደግሞ ሂዝ ስትሮንግ አትሰበርም። ምን ነው ትለፋላችሁ እንጂ አይበለውና፣ ብሩክና ሃይሚ በቃ በቃም ብለው ቢሉ መሰደብ አለባቸው እንዴ? ምርጫው እኮ የራሳቸው ነው። በዛ ላይ እነዚህ እኮ ትንሽ ልጆች ናቸው። በዚህ ሰዓት ስለ ፍቅር የሚያወሩበት ሰዓትም አይደለም፣ የሚማሩበት የሚሰሩበት ሰዓት ነው። አጋጣሚ ስራ የስራ ባህሪ ያገናኛቸው ሶኬ፣ ጥሩ ነው ጓደኛ ከሆኑ እንቀበላቸዋለን። ግን አሁን ተለያየን ብለው ቢሉን መልካም መንገድ ብለን ለሁለቱም አስተያየት መስጠት ነው እንጂ ስድብ አለ እንዴ? ማን ነው እናንተ? ካጠገባችሁ ባልና ሚስት ተጣልቶ ሲለያይ እንደ የወለደ በቃ መልካሙ መንገድ ተብሎ ይሸኛል እንጂ ስድብ አለ እንዴ? በሀገራችን አለ እንዴ ስድብ? እነዚህ እኮ ምንም፣ እኛ እኮ የምናውቀው ነገር የለም። የሀያ ደቂቃ ቪዲዮ ነው ያየነው። ፍቅረኛ የሆኑ አይሁን እኛ የምናውቀው ነገር አለ? የተነገሩ ነገር አለ? ምንድን ነው እንደዚህ ነገር፣ ተለያየን ቢሉ ምንድን ነው? ምን ጉድ ነው? ነገ ቢለያዩ መብታቸው አይደለም እንዴ የራሳቸው ለውጥ የላሳቸው ነው ከሃያ ደቂቃ በኋላ ምን አይነት ስታይል እንዳላቸው ምን አይነት አቀራረብ እንዳላቸው ምን አይነት ስሜት እንዳላቸው እርስ በርስ አናቅም እኮ በቃ የሚሰሩልን ብቻ ነው በብዛት የሚሰሩትን አስተያየት መስጠት ያለብን አልፈን ተርፈን ዲቴል ህይወታቸው ውስጥ ለመወሰን ረነውር ነው ረነውር ነው ከኔ ጀምሮ የኔን ዜ አሮጊቶች ናቸው የምትሳደቡት ወጣቶች አደሉ እውነት ነውር ነው ሼም ነው ይሄ በጣም አሳፋሪ ነው ምንድን ነው ምንድን ነው አስራ ሁለት የሰው ስድብ? ምን አያችሁ? ምን አያችሁ? ምን የሚያሰድብ ቪዲዮ ሰራች? እስቲ ሀይሚካ ከወር ሙሉ የሰራችውን ይዩት። ምን የሚያሰድብ አለ? ብሩኬስ ምን አጠፋ? በቃ አንድ የሰራ ፕራንክ እሷ አረዘመችው። ሀላስ በቃ ነገ ደግሞ ይቋጫል። እሺ ከዛስ? ነገም ሌላ ስራ ሲሰሩ እንዲሁ ትገለብጡ? ነገም ሲሰሩ ልትገለብጡ? እኔ እንደሚመስለኝ ሁለቱ ተለያይተው ተለያይተው ማለት ነው በቃ ስራቸውን ለማበላሸት ለማበላሸት የተነሳችሁ አላችሁ አይሳካላችሁ። እንዴት እናንተም እኛም አይናችን እያየ ከፍታቸውን እናያለን። ግን ተሳዳቢዎች፣ ሕሊናችሁ ይውቀሳችሁ። እኔ ምንም አለለ ሕሊናችሁ ይቀሳችሁ። ልጅም ካላችሁ እህቶችም ካላችሁ ያላችሁት የተሳደባችሁት ለነዚጆች የማይገባ ነገር ለተሳደባችሁት ሕሊናችሁ ይውቀሳችሁ። የእውነት ነው። ሕሊና ሲወቅስ ከባድ ነው እና በጣም አሳፋሪ ነው። እንደዚህ አይነት ወደ ስ ሲጂኮ ተናገረች። አንዴ ኳስ ክለብ ካለ ሲደገፍ ሲያሸንፍ ልትደግፉት ሲወድቅ ልታጥረገርጉት ነው። ደጋፊ ከሆናችሁ እስከ መጨረሻ ዋንጫውን በላም አልበላም፣ እስከ መጨረሻው ነው የምትከታተሉት። ደጋፊ ማለት ይሄ ነው። ቤተሰብ ማለት ይሄ ነው። እኔ አሁን ልጅ የብቱ ታናሽቶች ከምፈልገው መስመር ይወጣሉ አይደል? መምከር ነው እንጂ እሰድባለው፣ እንዲ የራሴ ነው እሰድባለው፣ እንዲ ከሰደብኩ እንደውም ይብሳል። እና እነዚህን በቪዲዮ የምናውቃቸው ልጆች ምን ሆናችሁ ብላችሁ ነው የምትሰሯቸው? አታውቋቸው፣ እኛንም አያውቁንም። የምናያቸው በዚህ ነው። ምን ሆን ነው ህይወታቸውን ልትኖሩ ነው እንዴ? ልትኖሩልን አስ ለህይወት ለሀይሜ ትኖራላችሁ? አሁን ለምሳሌ አሁን በዚህ ፕራንክ በቃ ከብሩኬ ጋር መቀጠል አልፈልግም ብትል፣ በቃ የራሷ ላይፍ እኮ ነው፣ የራሷ ዲሲሽን እኮ ነው። በቃ ያየችው የሰማችሁ ነገር ምናልባት እኛ የማናውቀው ነገር ካለ ወሰነች እንበል። አትወስንም ስለምን ለብሩክ ያላት ነገር ስለምናውቅ አትወስንም። እናንተ ብልጥ ብትሆኑ የሃይሚን ነገር ለብሩክ ያላትን ነገር የምታውቁ ብትሆኑ ቡታጀራ ላይ የሰራችሁ የመጨረሻው አልቅሳ የሰራችሁ ቪዲዮ ምን ያህል ሪስፔክት እንደምታረገው በሱ መረዳት ትችሉ ነበረ። ስለማይገባችሁ ምንም ማድረግ አልችልም። ስለዚህ ስራ ነው እየሰሩ ተው፣ አርፋችሁ ቁጭ በሉ ብል አልሰማ ያላችሁ እሱ፣ አትስሙ፣ አትሳድቡት። ምናለ ረበዋላ፣ ረበ፣ በፈጣሪ ረ ለዚህ ስጃ አይገባም ለአስራ ዘጠኝ ዓመት ልጅ አስራ ዘጠነኛ ዓመት ልጅ ምንድነው? ፍቅርስ ስ ባይዛትስ፣ ባታፈቅርስ፣ ስራውን ብትሰራስ፣ ብትማርስ፣ ግዴታ ነው እንዴ? ይሄ እኮ ጓደኛ የማያዥዋ እድሜም አይደለም። እሱም እንደዛው ትንሽ ልጅ ነው። በቃ የሚሰራበት እድሜ ነው። ባይኖራቸው ጓደኛ፣ የስራ ጓደኛ ብቻ ቢሆኑስ ምን ችግር አለ? ስኖት ታይም አሁን ለነሱ እንደው አጋጣሚ ስለተገናኙ ነው እንጂ እና በጣም በጣም ከነሱ አንሰና ሚገኝ ሃይሜን ወላይ፣ ሁላችንን ታስተምራለች በጣም በሳል የልጅ አዋቂ ስለሆነች ነው። እኛ መመን እንከተላል እሱም ቢሆን ስነ ምግባር ያለው ስርዓት ያለው የዓላማ ልጅ ስለሆነ የእናቱ ልጅ ስለሆነ እንከተለዋለን። በቃ እንጂ ብዙ እኮ የተባር አለን ምን ማለት አለ። እኛ ዞር ብለን ማናያቸው ስንት የተጨመላለቀ ስራ ይሰራሉ። አይሳደቡም። ምንድነው እነዚህ? ለመላየት ነው የምትሳደቡት? አንድ መቶ ፐርሰንት ልንገራችሁ አትነጥሏቸው። ምሽት ስኬታቸውን ለማፍረስ ነው። ሃይሚ የብሩኬ ስኬት ነው። ብሩኬ የሃይሚ ስኬት ነው። ይህ ስኬት ለማፍረስ ሁለቱን መነጠል ነው አላማቸው አይደል? አይሳካላቸው። አይሳካ። ፍቅረኛ እንኳን ባይሆኑ በስራ ታይዞ ይሰራሉ። በቃ ልንገራቸው። ለምን ማደግ አለባቸው። ስለዚህ ፕሊስ፣ ፕሊስ፣ ፕሊስ፣ ፕሊስ ፈጣሪን ፍሩ፣ አላህን ፍሩ፣ አላህን ፍሩ። እንለምናችሁ፣ እንለምናችሁ፣ ተዋቸው፣ ተዋቸው፣ ፕሊስ። በጣም አመሰግናለሁ። በጣም ስለተሸፈነው ይቅርታ አድርጉልኝ። ቀጥሏል። አደራችሁ፣ እንዴት ዋላችሁ? ሰላም ናችሁ? ወይም ልክ ስታወሩ ነው የገባሁት። እናታችን እናመሰግናለን። ሁላችሁም እዚ ጋር ያላችሁ እንዴት አደራችሁ? አዳር እንዴት ነበር? ሃይሜ ኃይሉ ሁላችሁ ሰላም ነኝን

ይህን ያህል ክፋትና ይህንን ጥግ ማየት ይሄ ራሱ አንድ ትምህርት ነው። በእውነት ነው የምልሽ የሰው መለያ ማን ሰው ማና አውሬ እንደሆነ መለያ ነው ይሄ። እውነቴን ነው ምላችሁ ተከታያቸው ማን ሰው አላቸው ማን አውሬ ናቸው ማለት የመለያ ሰዓት ነው፣ እና የመጣው በጣም መልካም ስራ ነው ነው ምለው። አንዳንዴ እኔ ስራውንም ከነዛ ባይመጥናቸውም ባይሆንም የሰማሁትን እና የተላከልኝን ቪዲዮ ሳይ በጣም ነው የዘገነነኝ። ይሄን ያክል ይሄን ያክል ኢትዮጵያ ሆነን ስደተኛ ሆነን በእውነት ነው ምላችሁ፣ እያንዳንዳችን እኳ ኢትዮጵያ ላይ እኳ ራሱ አንድ አንድ ልጅ ራሱ ብንይዝ የትናየት የምንደርስ ሰዎች ነው። በእውነት ነው ምላችሁ ይህንን ታይም ራሱ ተጠቅመን ራሱ እነሱን እንዴት የምንባላበትን አንድ ልጅ እስክና ሳድግ ብለን ራሱ ብንይዝ እንዴት አይነት ተግባር ስራ ነው? እነሱን የምትሳደጉበትን ማለት ነው። በእውነት በጣም በጣም በጣም ካፋችሁ የወጣው ካፋችሁ የምትናገሩት እንዲያደረጋችሁትን ሆነ የዘገነንን በእውነት ነው የምላቸው። ለሷ ያደረጋችሁት ለኔ ነው የመሰለኝ እና ብሩክ ይህንም እንደዚያው የምትናገሩት ነገር በጣም በጣም በጣም የሚያምነው፣ እኔ ራሴን እየጠላሁት ነው። በእውነት ነው የምላችሁ እኔ እንደነገርኳቸው ሴት ጓደኛ የለኝ፣ ግን ራሴን እየጠላሁት ነው። ከሴት አፍ ከሴት ጭካኔ ያንን መውጣት በጣም ያሳዝናል፣ በጣም ያሳፍራል። ስለዚህ እባካችሁ እባካችሁ ባትከተሉ፣ ታፋችሁ የሚወጣን መርዝ ነገር ተውት። መርዝ ነው። እኔ ሁሉ ጊዜ ብትር ነው የምወደው ስላችሁ እኮ ኡ ቁስል ይድናልና ነው የመርዝ ንግግር ግን የቃላት ውርሪዎች መቼም መቼም አይጠፉም። በእውነት ነው ምላችሁ። እያንዳንዳችሁ ዋጋቸውን ታገኛላችሁ። በተለይ ስደት ሀገር ሆነን ወተን ራሱን ማንመለስበት የመኪና አደጋ ሊያገኘን ይችላል። መኪና ዴጋም እንትን ያላችሁ ሰዎች ናቸው፣ እንደዚያ የተሳደባችሁትና የሞከራችሁት ናቸው። ስለዚህ እባካችሁ ስለፈጠራችሁ ልጆች እንተዋቸው፣ ይስሩበት፣ ምንም ይሁን ምንም፣ ይስሩበት፣ ይኑሩበት። በእውነት ነው ምለው። እኔ በጣም ነው ያዘንኩት፣ በጣም ነው ያዘንኩባችሁ፣ ከምድሬ ነው ያዘንኩት። በእውነት ነው ምላችሁ እኔ እንዲህ አይነት ጉድም አይችም ስለማላቅ ማለት ነው እና ለፈጠራችሁ

አይዞስ ዜድ እንግዲህ ራስሽን አጠንክሪ አታልቅሽ እሺ። ሀይሚ ላውራ ታወሪ የእኔንም እንድታወሪ ስለፈለኩ ልኝ ስለፈለግኩ ነው። እኔ ላውራ መሰለኝ ዝም ብላለች ዛሬ። አንቺ ቀጢና እቀጥላለሁ፣ ችግር የለውም። እኔ ቲጂ በተናገረችው መንገድ ነው የምናገረው አንድ ነገር በመጀመሪያ ሃይሜ የተናገረችው ነገር ጨዋ ወልዶ ጨዋ ያሳደጋቸውን ሰዎች አልተሳደበችም። ኦዲየንሱን በሙሉ ተሳርባለ ባለ እያሉ ስሟን ለሚረጩት ስሟን ከፍ ዝቅ እያደረጉ ፎቶዋን ብቻ ሳይሆን ብዙ ነገር ለሚያወሩት ለእነሱ ነው መልስም መመልሰው። ኦዲየንስን በሙሉ አልተናገረችም። የምትወዱኝ የምታከብሩኝ እስቲል አሁን ድረስ ለምትከታተሉኝ ትልቅ ክብር አለኝ አመሰግናለሁ፣ ወዳችኋለሁ ብላለ። ደሞ አፋቸው እንደፈለጉ ለሚከፍቱት አዎ ተናግራለች። እሷን ብቻ ሳይሆን እኛም እንናገራለን። አፋቸውን ለሚከፍቱት መርዝ ቃላት ለሚረጩት ማለት ነው። ሲቀጥል ደግሞ እኔ ትናንትና በጣም ያዘንኩት ደሞ ሃይሚም የተናገረችው አንድ ነገር አለ፣ በግል ያሳዘነችኝ። ትላንትና እንደ ሰው ከሆነ አለች፣ እንደ ሰው ከሆነ ትላንትና አብረው ሳያሽቃብጡ የነበሩ በደም አዳምጣችሁ ምዕታችሁ ብትናገሩ ደስ ይለናል፣ እያለ አሁን ቲክቶክ ዩቱበርም የምታስተላልፉት ስሟን የምታጠፉት ምንድን ነው? ኦዲንስ ክብር የላትም ለኦዲንስ ምላሳ ምናት መቸማታ ክብረንም ጠገበች እያላችሁ ለምትናገሩት ምንም አይነት ጥጋብ የለም፣ ምንም አይነት ሳታ ክብር አልቀረችም። አዎ ተናግራችኋታል፣ አዎ ሰርባችኋታል። እኔ ራሱ ሰምቻለሁ፣ ገዝተ ላይ ከፍታችሁ ጠገበች እኮ እኛ ሳድገናት፣ እሱ ስንት ነገር ሰጥቷት ብላችኋል። ለእናንተ ደግሞ መልሳላችኋል። ጥፋት የለባትም። ስለዚህ ብሩኬም እንደዛው ሃይሜም እንደዛው ምንም ጥፋት የለባቸውም። እኔ ይህንን ነው የምለው፣ ሌላ ነገር ልላችልም። ሃይሜ የቀረውን ነገር ደግሞ ጨርሽልኝ። አመሰግናለሁ፣ እድሉ ስለተሰጠ አመሰግናለሁ። ዛሐርዬ እናመሰግናለን ስለ አስተያየትሽ። ትላንትና ምን ተናግሬያለሁ? እንትን ቪዲዮ አይተን ከመጣን በኋላ ብዙ ነው የተናገረው ነው። እዚህ ጋር ተናግረን ነው ይርድ ነው ትክክለኛ ነገር የተናገረችው ለኦዲየንስ ነው ብለናል። በመጀመሪያ ግን እታችም ያላችሁ እላይም ያላችሁ እንዴት ዋላችሁ ሰላም ናችሁ የላለው በመጀመሪያ ተናግረናል። ለኦዲየንስ ያስተላለፈችው ነገር ነው ብለን አውርተናል። ምክንያቱም ያስተዋውቃል ለኦዲየንስ እንደተናገረች ያልገ ይሄ የማይገባው ሰው ካለ እሱ ጠላቷ ነው ማለት ነው ነገር የሚለቅም ነው ማለት ነው። የማይገባው ሰው እንጂ ትክክለኛ ቀጥታ የተናገረችው ተናግራለች። አዎ ተናግራለች። እሱንም ለማጽዳት ምክንያቱም አንዳንድ ሰዎች ደግሞ አላችሁ፣ ደውሎልን እንዲህ ብሎናል እንደዛ ብሎናል ምትሉ ሰዎች፣ ምታሽቀብጡ ሰዎች አላችሁ እና ስራም አላጣ ለእናንተ ደውሎ ሀይሚ የሚያማበት እሱንም ነው የተናገረችው በዛው ማለት ነው። እግረ መንገዷን እንደዛም ነው የተናገረችው እና እናንተ ልቦና ይስጣችሁ ነው የምለው። እኔ ትናንት ተናግሬ ያለው እግዚአብሔር ልቦና ይስጣችሁ። ምክንያቱም አፋችንና ጭንቅላታችን የሚያስበው አንድ አይነት ካልሆነ ከባድ ነው። እኛ ሰው አይደለንም ማለት ነው። ያለንበት ስደት ነው፣ የሰው ሀገር ነው ያለ ነው። ብዙ ነገር የሚደርስብን ነገር አለ እንዴ? ብዙ ከአንደበታችን ሴቶች እኮ ነን። ቁጥብ መሆን አለብን። ከአንደበታችን የሚወጣው ቃላት ራሱ በጣም ሴት ልጅ ተመርጦ ነው፣ መርጣ ነው ቃላቶቿ የምትወረውረው ሴት ያልሆነች ግን መርጣ አትወረውርም በፍጹም ምክንያቱም እኔ አሁን ሜንሽን ተደርጎ የተለቀቀ አለ ለቲጂ ራሷ ልክ የላት አለው በጣም የሚያስጠላ ንግግር በጣም የሚያስጠላ ከሴት አንደበት የማንጠብቀውን ንግግር ነው እየተናገራችኋት ያላችሁት እና በነገራችን ላይ ልንገራችሁ መቼም መቼም መቼም አጥሏቸው ሁለቱንም አትልፉ ምክንያቱም ጀግኖች ስለሆኑ የሚዲያው መሪ ናቸው ጨረቃዎች ናቸው። ጨረቃ ስትወርቅ አይታችሁ ታውቃላችሁ እንዴ? ለሰው ልጅ ብርሃን ስትሰጥ ነው የምናየው ማታ ጨለማ ሲሆን ብርሃን አምጥታ ታፈካለች። እና እንደዛ ማለት ናቸው። ስማቸውም እየተጠቀሙበት ያሉ ልጆች ቢኖሩ እነሱ ናቸው። እና አተሳሳቱ። እጥላለሁ ያላችሁ የመጣችሁ ደጋፊ ነኝ አሁን ደግፋለሁ ብላችሁ የመጣችሁ ልጆች ካላችሁ ደግሞ በስ ትክክል ደግፏቸው። አይ አልደግፍም ደብራችሁኛል፣ ካላችሁ ሂዱ፣ እየሄዳችሁ መንገዱ እኮ ክፍት ነው። ማንም የያዛችሁ ሰው የለም። እንድትሰድቧቸውም ጊዜም ቦታ እነሱ ብትሰድቧቸውም እኮ ለምደውታል። በነገራችን ላይ በጣም ለምደውታል። ከመልመዳቸው የተነሳ ሁሉ አዳብት አድርገውታል። የእናንተን የምትሰድቧቸውን እናንተ የምትናገሯቸውን ነገሮች አያዳምጧችሁም። ግን ትክክለኛ ኦዲየንስ የሆኑ ሰዎች የሚሏቸውን ነገሮች ይተገብራሉ። አትሳሳቱ። እኛ ትክክለኛ የሆነ ኦዲየንስን አነኩም ሁለቱም ሲናገሩ ብሩክም ቢሆን እግዚአብሔር የሚሰጣችሁን ነገር ይስጣችሁ እኔ ብለው ግን ብሩክን ወክላችሁ የምትናገሩ ሰዎች አላችሁ። ደስ የሚለው ይመስላችኋል? ሃይሚን ስትሰድባት ብሩክ ደስ የሚለው አትሸወዱ። ጭራሽ ውስጡ ትልቅ እያስቀመጣችሁ ያስቀመጣችሁ እንዲጠላችሁ እያደረጋችሁ ነው። አትሸወዱ። እንደናንተ አይነት ሰውን አይደግፍም። ታውቁታላችሁ። ባህሪውንም ጠንቅቃችሁ ታውቁታላችሁ። የእሷንም ባህሪ ጠንቅቃችሁ ለሷ ተደርባችሁ ብሩክ የምትሰድቡ ለብሩክ ተደርባችሁ ሃይሜን የምትሰድቡ ሰዎች ተሳስታችሁ ተሳስታችኋል አንድ ሱሪ ላይ ያለን ኪስ የተለያየ ልታረጉት እየጣራችሁ ነው ኖ ከግራ አውጥታችሁ ወደ ቀኝ ኪስ ልትከቱ አትችሉም ምክንያቱም አንድ አይነት ስለሆኑ ማለት ነው አትሳሳቱ እና በነገራችን ላይ ቪዲዮውን ስታዩ ከልባችሁ ሆናችሁ እዩ ምንድን ነው ቃላቱ የሚተገብሩት ነው እንጂ ያላትን ቃላት ብቻ በቃ መጥፎ ቃላትን የተናገራት መጥፎ ቃላትን የተናገራችሁ ብላችሁ ብቻ ለምንድን ነው ይዛችሁ ሚዲያ ላይ የምትመጡት? ይሄን ሀሳብ ያነሳችሁ ለምንድን ነው? የምታወጣው ቃላት ለምንድን ነው? ቃላቱን የምትጠቀምበት ምክንያት ምንድን ነው? ሚምለው የቱጋ ነው ምትምለው የቱጋ ነው ብላችሁ ማስተዋል አለባችሁ፣ ቪዲዮን ስታዩት እንጂ። ኖርማሊ ዝም ብላችሁ ዝም ብላችሁ ይዛችሁት ወደ መታችሁ ብቻ ገስት ከፍታችሁ ለመሳደብ አትሮጡ። ደስ ይለናል። ስድቡን ሰምቼዋለሁ። ምንድን ምንድን ነው አንናገርም እንጂ ብንናገርም እንደሆን እንደሆነ ይባላል ምንድን ነው ብንናገር እናልቃለን የሚባል አባባል አለና፣ ብቻ ብዙም ማውራት አልፈልግም ስድቡ ላይ። ያለ አንድ ነገር ብቻ ሰምቻለሁ። ሜንሽን ተደርጌ ተነቅቅ ያለውና እመቤ የተናገርሽው አለች እታች ካለሽ ማንም ምንም ምንም ሚፈራሽ የለም ተከብረሽ ተቀመጪ። በቃ ተከብረሽ ተቀመጪ። ሴት ነሽ፣ አነካችሽም፣ ተከብረሽ ተቀመጪ። ታዲያ አንቺ ነሽ እንዴ ገዝተሽ ዕቃ እየሰጥሽ ያለሽ? ውሸታም ውሸታም፣ አምስት ሳንቲም ያደረግሽላቸው ነገር የለም። ለሁለቱም አሁን ምንም ያደረግሽላቸው ነገር የለም። እንዲህ አድርጌላቸው እሷ ይሄንን የሰጠችው ከሳውንት ምን አገባሽ ከዚህ? አይሚ አይሚ አንዴ ይቅርታ፣ ኮሜንቷ ምን አለች? ቡራም ተሳስቷል። ታያቸው ታያቸው ዛሬ እየተያቸው እና የምትናገሪ ልጅ ምንም ነገር ያደረግሽላቸው ነገር የለም። የውሸት እኔን እኛ ያደረግኩላቸው ብለሽ የምትነዥውን ፕሮፓጋንዳ ሽን እዛው ብታስቀምጪው አሪፍ ነው። ወድቁን የሰጠችው ምናምን ያልሹ ነገር አለ ሰምቻለሁ። ስድቡንም ተሳስተሻል። እሷ የምትሰራው ብር አይደለም። እንደ እንዴት ነው አንቺ ነሽ እን እየላክሽ እያኖርሻት ያለሽው እስካሁን እና ስነ ስርዓት ይዘሽ ብትቀመጪ በጣም ደስ ይለናል። ከሚገባው በላይ በጣም ደስ ይለናል። ባትነኪያቸው፣ ገና ልጆች ናቸው እያደጉ መሄድ ልጆች ናቸው እና መቼም ለመለያየት ብትሞክሩ መቼም እኔ አንድ ላይ ሲመጡ ማየት ናፈቀኝ። እናንተ ምን እንደምትሉ ከወደድሽው ወድጀዋለሁ ብላችሁ ተናገሩ እንጂ ልጅቷን እንደዚህ ጭንቅላቷን የሚመታት ነገር አትናገሩ። ገና ልጅ ናት። ከስራ አትቁረጧት፣ አትቅጠፏት። ልትቀጥፏት በጣም እየተሯሯጠችሁ ነው ግን አንቀጠፋለቻችሁ ምክንያቱም ልክ